ታ ትልቅ ችግር ውስጥ ነው ያለችው። አቤል እንደምንም ብሎ አስፈራርቷት እቤት ገብቷል። ቢሆንም እንኳ አሁን ኤፍራታ ነፍሰ ጡር ነች። በዛ ላይ አስፈሪ ፊልም እየከፈተ እያጨናነቃት ይገኛል። በጣም ያሳዝናል። አንቺ ረባክ ተው ረባክ፣ ሌላ ፊልምኔ፣ እያለች እየለመነችው። ታውቂያለሽ እኔ ከተቃራኒ ከተቃራኒ ጎን ነው መቆም ምፈልገው እንጂ ተመሳሳይ ነገር አልፈልግም። አርፈሽ ተቀመጭ፣ አፌሽን ዝጊ እያለ እያስፈራራት ይገኛል። ይሄን ነገር መቼም የአፌት ሲመጣ በጣም ደንግጣለች። ምክንያቱም ምን ብላ ታስረዳው መቼም ያለውን መረጃ የናታንን መረጃ እሱም ጋለ ብላ ትናገር። በጣም ከባድ እኮ ነው። እኔ ፈልጌ ነው ከዚህ በኋላ አብሮ ነው የሚኖረው አቤል ብላ የግድ ፌትን መዋሸት አለባት። ነገር ግን ዛሬ ኤፍራታን እንዳያችኋት በቃ እንደውም አረ ያፌት ይሻላል። ያፌት ቶሎ በመጣለኝ እንደው ምን አይነቱ የተረገምክ ጅል ነህ እያለች መሳድብ ጀምራ ነበር። ማነው እስኪ ጺና ቢንያም ሲታረቁ ደስ ያላቸው ወይም ደግሞ በመታራቃቸው ማን ነው ደስ ያላቸው በላይክ እስኪ ያሳዩኝ። የቢዛና የጺ ቀመር ሰርቷል። ዳይሬክተሯ ጸሐፊዋ፣ ዳይሬክተሯ ቤዛ ብትሆኑም ትወናውን ደግሞ ፂ በደንብ ተውናዋለች። በጣም ደስ ይላል። ቤዛ አዲሱ ጓደኛዋ በዋነኝነት ተጠርጣሪ ሆኖ ፖሊሶች እየፈለጉት ነው። ደስ የሚለው ነገር ቤዛ ጋር እንግዲህ በደንብ ተቀራርበዋል። እናም ቢኒያም ደውሎ እኔም ልክ ሪስፔክተር ያኮ ያልኩህ ልጅ እዚህ ነው። እውነት? አዎ። ግን እኔ ቤተሰቦችን አደጋ ላይ መጣል አልፈልግም እና እንዴት ይሻላል? በጣም ተቀራርበዋል። ምን እንደሆነ አላማው እንኳ አላውቅም ቢለውም አይዞ አንተ አትፍራ፣ ምክንያቱም እኛ ሁሉንም ነገር አዘጋጅተናል እና እንከታተለዋለን ምንድን እንደው ደግሞ አላማው በደንብ አድርገን እናጠናለን ብሎ ቢንያምን አረጋጋው። ቢኒ እንግዲህ ጺን፣ እንዴት እንደዛ አድርገሽ ትጨክኛለሽ? ለምንድን ነው እራስሽን ማጥፋት የአሰብሽው እንደዚህ ይደረጋል እንዴ? አረ በጣም በጣም ታሳዝኛለሽ እያለ መቆጣት ጀመረ። እና ታዲያ ምን ላድርግ ብለህ ነው በቁሜ እንደዚህ እየተሰቃየሁ ደስታ ህይወት ከለለኝ ደግሞ መሞት አይሻልም እንዴ? አንተ ኮ መቼም ቢሆን እኔን አምነኸኝ አታውቅም። ግን ታፈቅረኛለህ እንዴ? በደንብ ነዋ የማፈቅርሽ ታውቂያለሽ። ሰላም መሆንሽን እንኳ ጧት ማታ እያየሁኝ ነበረ እና ደግሞ እስክሪኑ ላይ ፎቶሽን አድርጌ አይሽ ነበረ እና ተናድጄብሽ ነው እንጂ በፍጹም አንችን ጠልቼሽ አይደለም። በጣም ነው የማፈቅርሽ እያለ ፍቅሩን ገለጠላት። እሺ ለማንኛውም አሁን እንሄድ ታውቃለህ፣ ዛሬ እውጭ ብንዝናና ብላ ስትለው፣ እምቢያክለኝም አይደል? አዎ አልልሽም ብሏት፣ እውጭ እንግዲህ እየተዝናኑ ባሉበት ሰዓት ሂጄ መጣሁኝ ብሎ ሄደ። እንግዲህ ዳግምና ፂ አዲስ ትልቅ ነገር ይዘዋል። እሱም ደግሞ አንድ ሴት ልጅ እየሰለሉ ይገኛሉ። ግን ማንን ለማጥመድ ነው? መቼም አቤልን ነው የሚሆነው። አቤልንስ ስ እንዴት አድርገው ለማጥመድ አስበዋል? በጣም ትልቅ ስራ ነው። አይ ይሄን ነገር እኮ ለቢንያም ለምንድን ነው ሁሉንም ነገር ነግረን፣ ቢንያም እኮ ቢያንስ ይረዳን ነበር ብሎ ሲላዳግም፣ ታውቃለህ እኔ እኮ ፂዮን ሰለሞን ነኝ እና ሁሉንም ነገር በራሴ ማድረግ ነው የምፈልገው። እንደውም ታውቃለህ እሱ እኔን እግሩ ላይ እንዳንበረከከኝ እኔ ደግሞ እግሬ ላይ አንበረክከዋለሁኝ። አንተ እማትፈልግ ከሆነ ከዚህ በኋላ በቃ ውጣ ከስራው ስለዚህ እኔ ብቻ ያነሰራሉ። ስትል እንደዚህ፣ አረ ተረጋጊ በቃ እኔ እንደውም ሕይወቴን ያበላሸውና አሁንም ወደፊት ለማበላሸት የሚሞክረውን ልጅ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 ያው ሾከክ እያለች ቤዛ ና እና ኦል ግን ምን ያህል ብታፈቅረው ነው እኔ ምልሽ እንደዚህ እራሷን ለማጥፋት የሞከረችው እያለ ቤዛን እየጠየቃት ነበር። ከዛ ቤዛ ደግሞ አይ እሱ እንኳ እራሷን ለማጥፋት አልነበረም። እና ናኦል በደንብ ነበር የሚፋቀሩት፣ ነገር ግን የሆነ ሰዓት በሆነ ነገር ተጣሉና ከዛም በኋላ መታረቂያ ቦታ አጡ። እና ይሄን ነገር እኔ ነኝ የጻፍኩት ግን ትወናውን በደንብ አድርጋ ጽተወነችው። ታውቅ ያለሽ እጅግ መልካምና ጥሩ ሴት ነሽ ብሎ አደነቃት። ሲያደንቃትም ማንም እኮ እንደዚህ ብሎኝ አያውቅም አለች። አይ እኔ ያልኩሻ፣ ታውቃለህ፣ ግን እንዳንድ ቤተሰቤ አድርጌ ነው የምሰማኝ፣ እና አመሰግናለሁ ብላ ስትለው በደንብ ፍጥጥ ብሎ አያት። እንዴ ናኦድ ለምንድን ነው የምታየኝ? በሰላም ነው ብላ ስትለው አይ በሰላም ነው ግን ታውቂያለሽ፣ ደስ ስላለኝ ነው አላት። ነገር ግን በውስጡ ምን ያህል እንደማፈቅርሽ ና ምን ያህል እንደምወድሽ ለረጅም ዓመታት አንችን መሆኑን የጠበኩት ይህን መቼ ነው የምነግርሽ? ደግሞስ ነገሬሽ ምን ትኝ ይሆን እያለ በሀሳብ ተዋጠ። ቢሆንም እንኳ እሷ ግን አቀፍ አደረገችውና ሰላሙን ሰጠችው። ናይፍ ወይም ደግሞ ናታን እቤት መጥቶ ነበር። እቤት ሲመጣ ሁሉንም ሲያጣቸው በጣም ተናደደና ወደ ቤዛ ጋ ደወለ። ከዛ እንዴ ናቱ እንዴት ነህ? ቤት መጥተሃል እንዴ? አዎ መጥቻለሁ። የት ናችሁ እናንተ ብሎ ሲላት፣ አይ እኛ ኮ ዛሬ በቃ ትንሽ ወጣልና፣ ለዛ ነው እመጣለሁኝ ብላ ስትለው፣ ቤዛ ናኦድ ደግሞ ሉሊት ያለችውን ነገር ማስተዋል ጀመረ እሷ በጣም እንደምታፈቅረው እሱ ግን እንደማይወዳትና እንደማያፈቅራት ይሄንን አሰበና፣ ከዛ እንዴ በሀሳብ ሄድክ እኮ እቤት ኑ እያለ ነው ብላ ስትለው በቃ መሄድ አለብን እያለ እንደምንም ብሎ ብቻ። ምንም እንኳን ትንቢል ግን ቅናት ቢጤ ቀጭቀጭ አርጎታል። አይና ኦል አረ እንደው እንደው ሉሊትን ማመን የለብህም። ሉሊት እንደሆነች ገደር ነው የምትከተልህ። እሷ ፍቅር ምንም ቢሆን ፍቅር አይመቻትም፣ እውነት ለመናገር። በሌላ በኩል ቢኒ እንግዲህ አበባ ገዝቶ ጠብቂም ብሎ እንደው ድብብቆሽ ሁሉ እየተጫወቱ አረበለው። የዛሬውማ የቢኒና የፂ ይለያል። የእውነት እና ላቤል የእውነት ቀመር ምን አይነት ቀመር አዘጋጅተውለት ይሆን? ኤፍራታ ኤፍራታዬ እንግዲህ እዚህ ነፍሰ ጡርነቷ አለ እዚህ ደግሞ በጣም እያስጨነቃት ይገኛል ጭራሽ አስፈሪ ፊልም እያየ ከተቃራኒ ጎን መቆም ደስ ነው የሚለኝ በተመሳሳይ እኔ አልፈልግም አርፈሽ አፍሽን ዝጊ እያለ እያስፈራራት ይገኛል እሱም ደግሞ የአፌትም መጣ ለያፌት ምን ብላ ትመልስለት ይሆን በጣም ያሳስባል ሉሊት እንግዲህ እየፈተሻቻት ነበረ። ቤዛ ከወጣች በኋላ የሆነ መረጃ ባገኝ ብላ ብትፈልግም እንኳ ምንም ያገኘችው ነገር የለም። ከዛም በኋላ ናይፍ ወይም ደግሞ ናታን አንቺ ሉሊት ሉሊት እያለ ቢጣራም እንኳ እሷ ግን ሾከክ እያለች መውረድ ጀመረች። እኔ እምልሽ ግን የእውነት ናይፍን አልወደድሽውም አይደል ብሎ ሲላት ምን አዎ አልወደድሽውም አይደለም። ቆይ ምንድን ነው እንደዚህ የሚያንሸዋከከሽ? አረ እኔ እንደዛ አይደለም፣ ሻወር እኮ ገብቼ ነው። ለዛ ነው አይደል? እዛ ኮ በር እየከፈክ ስታይ ስትጠራ ነበር፣ ግን ሻወር ስለነበርኩኝ አቤት አላልኩህም ብላ ስትለው አረ ነው እንደዛ ነው። እና ምን ነው እስከ ሻወርሽ መጣሽ? አንተን አቤት ለማለት ነው። ለማንኛውም ልጆቹ ሲመጡ በቃ ሂዷል ባያቸው እና አፍሽር ብሏት ሲሄድ፣ እንደ አጋጣሚ ቤዛ እና ፂ መጡ። እናንተ ቆይ እንዴት ነው አሁን በዚህ ሰዓት እውጭ ላይ ታመሻላችሁ እንዴ? ብሎ ተቆጣቸው። ከዛ እንዴ ዛሬ ብቻ ኮ ነው ወንድሜ ደግሞም፣ ይቅርታ ከዚህ በኋላ አለችው። አይ ከዚህ በኋላ ብሎ ነገር የለም። ከዚህ በኋላ እንደውም አንቺም፣ ሁለታችሁም እጅግ አስፈላጊ ናችሁ። ስለዚህ እኔ ቤዛ ደግሞ እፈልግሻለሁ። ያንን ነገር እኔ እነግርሻለሁ። መቼ? አሁን? አይ አሁን አይደለም፣ ግን ለጥብቅ ጉዳይ ስለምፈልግሽ የሆነ ቀን አገኝሻለሁ። አሁን መሄድ አለብኝ። ምን እህቴ አብሽሩ። ነገ ግን በሰፊው ላገኝሽ ይችላለሁኝ፣ እሺ? ዛሬ ግን መሄድ አለብኝ ብሎ ትቷቸው ሄደ። ከዛ ቆይ አንቺ ደግሞ ዛሬ ለምንድን ነው ራስሽ ልታጠፊ የሞከርሹ? ብላ ሉሊት ስትላት ለወንድሜ ልትናገሪ ነበር አይደለም? ስነ ስርዓት ያዥሽ፣ አንቺ ሴትዮ ግን እንደውም፣ ዛሬ አረ፣ እኔ በሰላም ልዋልበት። ምን ሆነሽ ነው? በሰላም ልደርበት ዛሬ እኔ፣ ዛሬ ቀኔን ባንቺ ምክንያት እንዳበላሽ አልፈልግም ብላ ተቆጣቻት ፂ። ከዛ ቆንቺ ራስሽን አጥፍተሽ ማን ገዳይ ለማድረግ ነው? እኔን ነው አይደል? እኔን ነው አይደል? አፍሽን ዝጊ። ከዛ በቃ ወደ ላይ እንሄድ ብላ ቤዛና ፂ ወደ ላይ ሄዱ። ለእንግዲህ ለአለቃ ተብየው ደግሞ ሉሊ ደውላ ናይፍ እንደመጣና ነገር ግን እንደወጣ ስትነግረው፣ እንዴ በር ላይ እኮ ሰዎች አሉ፣ ላይ ኮ ሰዎች አሉ። እኔ የምለው ቆይ ይች ልጅ ይሄ ልጅ አየር ነው እንዴ ወይስ ቢራቢሮ ነው በሰማይ ላይ የሚሄደው? በይ አጣርተሽ ንገሪኝ፣ እሱ ከቤት ላይወጣ ይችላል ብሎ ሲላት፣ አሁን ሳያበዛው እንዴ ቆይ ደግሞ ጭራሽ አሁን አንድ በር ብቻ ነው ሁለት በር ብቻ ነው እያለ ስለ በሩ ማጥናት ጀመረ። እንዴ ወይኔ ሉሊት እያለች ሉሊትን መጨነቅ ጀመረች። በሌላ በኩል ዳግምና ማዘሯ ገኒ ደግሞ በጣም እያመሰገነችው ትገኛለች። ምክንያቱም እዚህ ቀመር ውስጥ ፂንና ቢኒን ለማገናኘት የዳግምም እጅ ስላለበት፣ ለካ አርገህልኛል አይደል ኔ ልጅ አመሰግናለሁኝ። ታውቂያለሽ ማዬ የታመምሽ ሰዓት ሁሉ ነገርሽ ነበር የነፈቀኝ፣ ድምጽሽ፣ አስተቃቀፍሽ። በቃ ተኝ እንጂ ማዬ፣ በጣም ብዙ ነገር። ና የኔ ልጅ ልቀፍ። ፍቅር እኮ ኃያል ነው። ፍቅር እኮ ጀግና ብትሆን፣ ሰነፍ ብትሆን፣ ሀብታም ብትሆን፣ ደሃ ብትሆን፣ በቃ ፍቅር እጅግ ኃያልና ና ሁሉንም ሰው ደግሞ የሚያንበረክክ ነው። አየህ ብንያምን ምን ያህል እንደሚወዳትና እንደሚያፈቅራት ነገር ግን መታገስ ና እምነት የለውም። ልጁ እንደዛ ነው እንጂ አየህ፣ ይሄ ባይኖር እኮ ተሽተንሽ ቀንጥሮ አይሄድም ነበር፣ እያለች ለልጇ ማውራት ጀመረች። እንዴ ማየ የእናትነት ፍቅር እያለች ነው እንዴ? ወይ የኔ ልጅ፣ አረ በጣም ይቅርታ የማታቀውን ፍቅር አወራሁብህ፣ አይደለም ና የኔ ልጅ ብላ ገንዬ አቀፈችው። እሱም ደግሞ እማዬ መጣሁ ብሏት ሄደና እንዲሁም ለፂ ደውሉላት አሁን ቢንያም ሳይመጣብኝ መናገር አለብኝ ብሎ ሲላት፣ አይ ቢንያም እኔ ጋር ነው። ምን አዎ። ቆይ ግን ሁሉንም ነገር ለምንድን ነው የማንናገረው? አይ በፍጹም እኔ አልናገርም። በራሴ እጅ ነው እማጠፋው። አሁን ያለው ሁኔታ ነገሬም ብላ ነገራትና ከዛ ወደ ቤት ገባ። ዳግም ዬ ዳግም ማዘሯ፣ እኔ ምልህ ይሄን ለብሰህ ግን የት ሂደህ ነው ብላ ስታፋጠጠው፣ አረብ አላደል ወንድሜን እንደዛ ስላደረጉት ለመጠንቀቅ ብዬ ነው እንጂ የትም አልሄድኩም ብሎ ደበቃት። እሺ የኔ ልጅ አሁን መብላት አለብህ ስትለው አይ አጎቴን እጠብቀዋለሁ። አረ ብላ የኔ ልጅ፣ አረ በፍጹም አጎቴን ነው የምጠብቀው ብሎ አያጎቱን መጠበቅ ጀመረ። እንግዲህ አፌት በቀጣይ ኤፍራታን ምን ያደርጋት ይሆን? እውነት ያሳስባል። ፂና ዳግምስ አቤልን ምን ያደርጉት ይሆን? ብቻ የቤዛ ሳድሱን ባለቤቷን ምን ያደርጉት ይሆን? ውደ ቻና ለቤተሰቦች የዛሬ ቪዲዮ ይሄንን ይመስል ነበር። ቸር ሰንብቱ ወምሰ